የራቁት ቪዲዮውንም ሁሉንም ነገር ከያዙ በኋላ በቪዲዮ የኢሉሚናቲ አባል እንደሆነች እዛ አባል ስትሆን ደግሞ እጅግ የበዙ ትርፎችን እንዳገኘች ራሷን በራሷ ቀርጻ እንድትልክላቸው፣ ይህንን ካላደረገች ግን ቀጥታ እነዛ ወሲብ ስትፈጽም በድብቅ የቀረጿትን ቪዲዮዎችን ቀጥታ እንደሚለቁባት የመጨረሻው ቁርጥ ያለ ውሳኔ ነገሯት። ማለት እርግዝና የተፈጠረው ውሸት አይደለም፣ ማለት እውነት ነው። ለመፈለግ ነው። ይሄ የራሴ ነው። ከተለያዩ ባለሀብቶች ጋር ነው እንዳልኳቸው እንዲወጡ የሚያደርጓቸው ወሲባዊ ግንኙነቶችን እንዲፈጽሙ የሚያደርጓቸው። ይህንን ሲያደርጉ ግን ቪዲዮ በድብቅ ይቀርጿቸዋል። ይህንን መጀመሪያ አቁም። እነሱም ቪዲዮ በድብቅ ነው እንዲቀርጹ የሚቀርጿቸው። ኋላ ላይ ግን እየቆየ ሲመጣ ምንም ጸብም ባይኖር ምንም ከነሱ ጋር አለመስማማት ያልተፈጠረ ነገር ባይኖርም እንኳን ምን ያደርጋሉ እነሱ ጋር ያለ ነገር መኖሩን እንዲያውቅ አድርጓቸዋል። እንደ ማስረጃ ከሆናቸው ሕክምና ቤቶችን ናቸው ግማሾቹ ተጠቅመባቸዋል። ይህ ይሄ ደግሞ የብዙዎችን ጓዳ የብዙዎችን ቤት በዚህ ሰዓት በስውር እየፈተሸ ስላለ አንድ አስደንጋጭ ጉዳይ ላወራችሁ ነው የመጣሁት። እርግዝናው እንትን ነው ይሄ ደረሰን። ይሄ የላቦራቶሪ ውጤት አረብ ሀገር ነው ምናልባት ከታያችሁ ክፍለ ሀገር ከተለያዩ ክፍለ ሀገሮች የስራ አማራጮች እንዳሉ፣ ህይወታቸውን የሚለውጡ ስራዎች እንዳሉ በነሱ ደላሎች አማካኝነት እነዚህን ወጣቶችን ይሰበስቧቸዋል ማለት ነው። ያስፈልጋል ያው ነው ማለት ነው ያደርጓታል። ይህ እነዛን የራቁት ቪዲዮዎችን እየላኩ ለቤተሰብ ልንልክልሽ ነው፣ ለቤተሰብ ልናሳይልሽ ነው፣ ቲክቶክ ላይ ሊለቀቅ ነው የሚል ማለት ነው። በእንግሊዝ የተጻፈ ይሄ ራሱ ነው ማለት ነው እንጂ አብዛኛው በአረብኛ ነው። እህቶቻችንን ይሰበስቧቸዋል። ከተለያዩ ክፍለ ሀገሮች ነው እነዚህ እህቶቻችንን የሚያመጧቸው ለስራ በሚል። እዚህ ከመጧቸው በኋላ ግን የተለያዩ መንገዶችን በመጠቀም ምን ያደርጓቸዋል? ገንዘብም ተለቅ ያለ ገንዘብ እንዲያው በሚያስችል መልኩ ከተለያዩ ሰዎች ጋር ወሲባዊ ግንኙነቶችን እንዲፈጽሙ፣ በመጀመሪያዎች ወቅት የስራቸው አካል እንደሆነ አይነግሯቸውም። እያዝናኗቸው እንደሆነ ነው የሚያሳውቋቸው ነገር ግን ከዛ በኋላ ገንዘቡን የተወሰነ ገንዘብ እንዲያው ያደርጓቸውና ከሽማግሌ ሰዎች ጋር ከተለያዩ ሰዎች ጋር ነው ያገናኙናለች። ገንዘብ ግን በእጃችን አይተናናቅ፣ ለእነሱ ነው የሚላላኩት፣ በሞባይል ነው የሚላላኩት። ለእኛ ከዛ በኋላ ነው የሚሰጠው እንጂ ገንዘብ እኛ ጋር በፍጹም አይገባም አለች። በስርዓት የሚያወራን ሰው የለም፣ በስርዓት እንድናቀሙ የሚደረግ ሰው የለም። አንድ ሰው አንድ ቀን ነው መቶ አግኝቶ ነው የሚሄደው ከዛ በላይ ከኛ ጋር ቆይታ ያደርግ ማለት ነው። ሁላችንም ደግሞ በእንደዚህ አይነት ቪዲዮዎች ይታስ ማለት የራሳችንን ምርጫ የራሳችንን ውሳኔ ለመፈጸም እንኳን ጥረት ብናደርግ የተያዙብን ነገሮች አሉ፣ ማስፈራሪያ ተብለው ያንን ደግሞ በፍጹም ቤተሰብ ስራ አገኙ ብሎ ነው ልጆቻችን የወጣ ነው እና እንዲያውቀው ምንፈልገው አይደለም ነው አሁንም ቢሆን እጅግ በጣም ከፍተኛ ስቃይ ውስጥ ያለችው፣ ጭንቀት ውስጥ ያለችው አሁን የሆዷ መፋት እያሳሰባት ያለ ይህን ጉዳይ አለፍ ብሎ ቤተሰብ እንዲያውቅ አትፈልግም እና ብዙ ነገሮች የተዘጋጁ እንደሆነ ነው። ከፍተኛ ተስፋ መቁረጥ ውስጥ ሆነ የነገረች እነዛን ቪዲዮዎች ከሌላ ሰው ጋር ወሲባዊ ግንኙነት በምትፈጽምበት ጊዜ ቀረጿትን በድብቅ የቀረጿትን ቪዲዮ ደጋግሞ ይልኩላታል። ገንዘብ እንድትልክ በተደጋጋሚ ስሊፖች ልካለኛለች። የባንክ ስሊፖች አሉ እና በተደጋጋሚ ገንዘብ እንድትልክ ታመም ያለው እያለቻቸው ከፍተኛ የጤና ችግር ውስጥ ነኝ ወይም እያለቻቸው ብዙ ገንዘቦችን በተደጋጋሚ እንድትልክ። ብዙዎች ያወሩለት አይደለም። ነገር ግን በስውር የብዙ እህቶቻችንን ሕይወት እያመሰቃቀለ ወደ ጥልቁም ዓለም ሰተት ብለው እንዲገቡ ምክንያት እየሆነ ያለ ጉዳይ ሆኗል እና ሰላም ሰላም፣ እንዴት አላችሁ? በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ውድ ተመልካቾቼ በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው፣ እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦች በዛሬው ዝግጅታችን ደግሞ አንድ ለየት ያለ ታሪክ የብዙዎችን ጓዳ የብዙዎችን ቤት በዚህ ሰዓት በስውር እየፈተሸ ስላለ አንድ አስደንጋጭ ጉዳይ ላወራችሁ ነው የመጣሁት። ውድ ቤተሰቦች ሴት እህቶቻችንን እንዴት ወደ ጥልቁ ዓለም እየከተተ የሚገኝ ጉዳይ ነው የማወራችሁ። በብዛት ብዙ እህቶቻችን በዚህ ሰዓት ያልታወቀላቸው በውስጣቸው ይዘውት የሚገኝ ህመም ነው። ይሄ ጉዳይ ሆኖ ያለው ወደ ሴጣናዊው ዓለም እንዲገቡ ስረት ብለው እንዲገቡ እያመቻቸ ያለ ትልቅ ሴራ ነው እና ወደ ቤተሰቦች ዛሬ ወደ እናንተ እሱም ወስኜ ላቀርብ መጥቻለሁኝ። ረዘም ላለ ጊዜ ስለዚህ ጉዳይ አስብ ነበር። ስለዚህም ጉዳይ የተለያዩ ነገሮችን ለማየት ሞክሬ ነበር። ባለታሪኮችንም እየፈለኩ ቆይታ አድርጌ ነበር። አንዲትም ባለታሪክ እንግዲህ እኔ ሳስብ ከነበረው ጉዳይ ጋር በሚመሳሰል መልኩ ሕይወቷን እያሳለፈች ያለች አንድ ባለታሪክ አግኝቻለሁ። ስለሷም ከእሷም የተወሰኑ ነገሮችን የምታዩ ነው የሚሆነው። ውድ ቤተሰቦች፣ እንግዲህ ይህ ፕሮግራም ለብዙዎች ቢደርስ መማሪያ ይሆናል እና ሼር እንድታደርጉት ለቻናሉም ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኖን በዚህ ቤት ውስጥ በርከት ያሉ ስለ ህይወት ሌላኛውን ገጽታ የምታዩባቸውን የምትማሩባቸውን ታሪኮች ታገኛላቸውና ስለምታተርፉ ሰብስክራይብ በማድረግ ቤተሰብ ሆኖን ግብዣይ ነው። እንግዲህ ቤተሰቦች ዛሬው ዝግጅታችን የምናየው ታሪክ ብዙዎች እያወሩለት አይደለም፣ ነገር ግን በስውር የብዙ እህቶቻችንን ህይወት እያመሰቃቀለ ወደ ጥልቁም ዓለም ሰተት ብለው እንዲገቡ ምክንያት እየሆነ ያለ ጉዳይ ሆኗልና ምንድነው የሚያደርጓቸው? ከመጀመሪያው ጀምሮ ለማውራት እንዲያመቸን ከተለያዩ ክፍለ ሀገሮች የስራ አማራጮች እንዳሉ ህይወታቸውን የሚለውጡ ስራዎች እንዳሉ በእነሱ ደላሎች አማካኝነት እነዚህን ወጣቶችን ይሰበስቧቸዋል ማለት ነው። እህቶቻችንን ይሰበስቧቸዋል። ከተለያዩ ክፍለ ሀገሮች ነው እነዚህ እህቶቻችንን የሚያመጧቸው ለስራ በሚል። እዚህ ከመጧቸው በኋላ ግን የተለያዩ መንገዶችን በመጠቀም ምን ያደርጓቸዋል? ገንዘብም ተለቅ ያለ ገንዘብ እንዲያው በሚያስችል መልኩ ከተለያዩ ሰዎች ጋር ወሲባዊ ግንኙነቶችን እንዲፈጽሙ በመጀመሪያዎች ወቅት የስራቸው አካል እንደሆነ አይነግሯቸውም። እያዝናኗቸው እንደሆነ ነው የሚያሳውቋቸው። ነገር ግን ከዛ በኋላ ገንዘቡን የተወሰነ ገንዘብ እንዲያዩ ያደርጓቸው እናም ያ ገንዘብ እንዲጣፍጣቸው፣ ከዛ ገንዘብ ውጭ ከዚህ እነሱ አሁን ከመጡበት ዓለም ውጭ ያንን ገንዘብ ሊያገኙ እንደማይችሉ ኮንትሮል ያደርጓቸዋል፣ አይምሯቸውን ያሳምኗቸዋል። ይህን ሲያደርጉ ግን ዝም ብለው አይደለም የሚያደርጉት። በዛ ህይወት ውስጥ ሲያሳልፏቸው ለነገ ቀብድ የሚሆነ ነገር እያያዙባቸው ነው። ይህ ማለት ምን ማለት ነው? ከተለያዩ ባለሀብቶች ጋር ነው እንዳልኳቸው እንዲወጡ የሚያደርጓቸው፣ ወሲባዊ ግንኙነቶች እንዲፈጽሙ የሚያደርጓቸው። ይህንን ሲያደርጉ ግን ቪዲዮ በድብቅ ይቀርጿቸዋል። ይህንን መጀመሪያ አቁም። እነሱም ቪዲዮ በድብቅ ነው እንዲቀርጹ የሚቀርጿቸው። ኋላ ላይ ግን እየቆየ ሲመጣ ምንም ጸብም ባይኖር ምንም ከነሱ ጋር አለመስማማት ያልተፈጠረ ነገር ባይኖርም እንኳን ምን ያደርጋሉ እነሱ ጋር ያለ ነገር መኖሩን እንዲያውቅ ያደርጓቸዋል። ምን ማለት ነው? እዚህ በፊት ካገናኟቸው ባለሀብቶች ጋር ወሲባዊ ግንኙነት ሲፈጽሙ የነበሩ ቪዲዮዎችን ያሳዩቸዋል። እጅግ በጣም ብዙ ቪዲዮዎች ናቸው። እነዛም ቪዲዮዎች እንድኖሩ ያደርጓቸዋል። ከዛ በኋላ ሙሉ ለሙሉ በእነሱ ቁጥጥር ውስጥ ነው የሚሆኑት እነዚህ ልጆች። ምንም የነሱ ፍቃድ የሚባል ነገር የለም። ይህንን እዚህ ሀገር ውስጥ ካደረጉቸው በኋላ በእንደዚህ አይነት ሁኔታ ውስጥ እንዲያልፉ ካደረጓቸው በኋላ ምንድን ነው የሚያደርጓቸው ቀጣይ፣ ወደ የተለያዩ አረብ ሀገራት ለስራ በሚል ነው ይዘዋቸው የሚሄዱት። ይዘዋቸው ይሄዳሉ። እዛ የሚያገኟቸው ሰዎች ሙሉ ለሙሉ የተሸፋፈኑ ሰዎች አበሾች ናቸው። ራሳቸው ምንም የሚገርማቸው ነገር ይሄንን ታሪክ ሲሰማ የአረቦቹ ተሳትፎ፣ እዛ የሀገሩ ባለቤቶች ተሳትፎ እዚህ ጉዳይ ላይ ምንም የለበት። በሚገርማቸው ሁኔታ እህቴ ብለው ያመኗቸው ሀገራቸው ልጆች፣ ሀገራቸው ሴቶች፣ ሀገራቸው ወንዶች ናቸው ያሉት እና ይቀያየራሉ እንግዲህ ለዚህ ታሪክ መነሻ የሆነችኝ አንዲት የአወራችኝ ባለታሪክ ናት። የሷም በዚህ ሂደት ውስጥ እኔ መጀመሪያ ላይ እንዳልኳቸው ስለዚህ ታሪክ የተወሰኑ ነገሮችን ለማየት እየሞከርኩ ባለሁበት ሰዓት ነው የቼም ባለ ታሪክ ያገኘኋት። አሁን ሳኡዲ የምትገኘው ሳኡዲን ያለችው ለፕራይቬሲዋ ስትል አንዳንድ ጉዳዮችን ለፊት ወታ መናገር አልፈለገችም። ነገር ግን እኔም ከዚህ በፊት የተከታተልኩት የነበረ ፕሮግራም ስለነበርም የእሷም ታሪክ ደግሞ አንዱ ማሳያ ብቻ አድርጌ በዚህ ፕሮግራም ላይ ነው እየተጠቀምኩት ያለሁት። ይቺ ሴት አሁን በሚያሳዝን ሁኔታ ውስጥ ነው ያለችው። ከክፍለ ሀገር ነው መጧት ወደ አዲስ አበባ። መጀመሪያ ላይ ባልኳቸው ሂደት ውስጥ አሳለፏት። ከዛ በኋላ ቪዲዮ ነው የያዙባት። ቪዲዮ ከያዙ በኋላ ደግሞ ወደ ውጭ ነው የላኳት። ወደ ውጭ ልካዋት ምንድን ያደረጓት? እዛም በእንደዚህ አይነት መልኩ ትልልቅ ሰዎች ናቸው አለች። ከሽማግሌ ሰዎች ጋር፣ ከተለያዩ ሰዎች ጋር ነው የሚያገናኙ አለች። ገንዘብ ግን በእጃችን አይተናናቅ ለእነሱ ነው የሚላላኩት በሞባይል ነው የሚላላኩት፣ ለእኛ ከዛ በኋላ ነው የሚሰጠው እንጂ ገንዘብኛ ጋር በፍጹም አይገባም አለች። በስርዓት የሚያወራን ሰው የለም። በስርዓት እንድናቀውም የሚደረግ ሰው የለም። አንድ ሰው አንድ ቀን ነው መቶ አግኝቶ የሚሄደው ከዛ በላይ ከኛ ጋር ቆይታ ያደርግ አለች እና ሁላችንም ደግሞ በእንደዚህ አይነት ቪዲዮዎች የታስ ማለት የራሳችንን ምርጫ የራሳችንን ውሳኔ ለመፈጸም እንኳን ጥረት ብናደርግ የተያዙብን ነገሮች አሉ፣ ማስፈራሪያ ተብለው ያንን ደግሞ በፍጹም ቤተሰብ ስራ አገኙ ብሎ ነው ልጆቻችን የወጣ ነው እና እንዲያቀው ምንፈልገው አይደለም ነው የምትለው። ከዛ በኋላ ምንድን ነው የሆነው? እዛ ከብዙ ሰዎች ጋር ነው ግንኙነት እንዲፈጽሙ የሚያደርጓቸው፣ ልቅ የሆኑ ግንኙነቶችን ነው እንዲፈጽሙ የሚያደርጓቸው። አሁንም ቢሆን ከማን እንደሆነ በማላቀው መልኩ አረገዝኩ ነው የምትለው። ታመምኩኝ የመጀመሪያ ህመሞች ነበር ይሰሙኝ የነበረው እና ስታመምባቸው ከአንዲት ሴት ጋር አድርገው ሐኪም ቤት ይልኩኛል እና ሐኪም ቤት ደግሞ ርጉዝ መሆን የነዛው ልጆችም አሉ ሂደቱ ነው። በዚህን ያህል ጭካኔ እያደረጉ ያለው ሂደቱ ነው ዋነኛው ወደ ጥልቁ ዓለም ወደ ሴጣኑ ዓለም አገልጋይነት የሚያስገቧቸው ማስፈራሪያ አድርገው ነው። አሁን እችም ባለታሪክ ይህ የገጠማት በሚገርም ሁኔታ። ስለዚህ ምን ታድርጋለች? እዛ ሆስፒታል በነበረችበት ሰዓት ግዝኗ ሲታወቅ ምን ሲል አንዲት የሌላ ሀገር ዜጋ ችግር ውስጥ መሆን ይነገርኳታለች። እዛ ሆስፒታል ውስጥ ጭንቀት ውስጥ የነገርኳታለች እና በዚህ ጊዜ አብራይም የተላከችው ሴት ትደነግጥና፣ ሰዎች ምክንያቱም እዛውም ታመመች፣ ድንጋጤውም አለ። ሰዎች እንቅስቃሴ ሲጀምሩ ይህም የተላከችው እያት ይዘሻት፣ አድርሰሽ ተመለሽ የተባለችውም ትደነግጥና ጥላት ትጠፋለች ማለት ነው። ስለዚህች ሴት ኃላፊነት ወስዳ ወደ ራሷ ትወስዳታለች። እሷ ጋር የተወሰነ ቆይታ ካደረገች በኋላ ስራ እንድትጀምር ታደርጋለች። ቢሆንም ግን አሁንም ነፍሰ ጡር ስለሆነች የሁሏ መግፋት ያስጨንቃታል፣ እጅግ በጣም ያስጨንቃታል። እግሯ ያብጣል። እግሯ የሚያብጥበትን ቪዲዮንም ማሳያቸዋለሁ። በጣም እግሯ ያብጣል። በጣም ራሴን ለማጥፋት ራሱ ደጋግሜ ሞከርኩኝ። እጅግ በጣም ብዙ ጊዜ ራሴን ስለማጥፋት አስባለሁ። ቤተሰቦች ለስራ እንደወጣሁ ነው የሚያውቁት። ከክፍል ሀገር ነው አዲስ አበባ ባለስራ ብሎ የመጣሁት። እኔ አዲስ አበባ ነበር ብዬ ስራ መዳረሻ ብዬ የመጣሁት። አረብ ሀገር ነው ሁሉ አስቤው አላውቅም ነበር። ነገር ግን መጨረሻ ላይ ኮንትሮል መደረገው በእነሱ ከሆነ እና መዳረሻ ይኸው ዛሬ ላይ አረብ ሀገር ቆማል ነው የምትለው። እና አሁንም ቢሆን እጅግ በጣም ከፍተኛ ስቃይ ውስጥ ነው ያለችው፣ ጭንቀት ውስጥ ነው ያለችው። አሁንም የሆዷ መግፋት እያሳሰባት ነው ያለ ይህን ጉዳይ አለፍ ብሎ ቤተሰብ እንዳያውቃት አትፈልግም እና ብዙ ነገሮች የተዘጋጁ እንደሆነ ነው። በከፍተኛ ተስፋ መቁረጥ ውስጥ ሆና የነገረች በዚህ ውስጥ ሆና ነው እንግዲህ ዋናው ምዕራፍን እነዚህ ሰዎች ሀገር ቤት ጀምሮ ይዘዋት የመጡት ሰዎች የጀመሩት ዋናውን ነገር የሚፈልጉትን ከሷ የሚፈልጉትን ነገር መናገር የጀመሩት እነዛን ቪዲዮዎች። ከሌላ ሰው ጋር ወሲባዊ ግንኙነት በምትፈጽምበት ጊዜ ቀረጿትን በድብቅ የቀረጿትን ቪዲዮ ደጋግሞ ይልኩላታል። ገንዘብ እንድትልክ በተደጋጋሚ እስሊፖች ልካለኛለች የባንክ እስሊፖች አሉ። እና በተደጋጋሚ ገንዘብ እንድትልክ እታመም ያለውም እያለቻቸው፣ ከፍተኛ የጤና ችግር ውስጥ ነኝ እያለቻቸው ብዙ ገንዘቦችን በተደጋጋሚ እንድትልክ ያደርጓታል። የነዛን የራቁት ቪዲዮዎችን እየላኩ ለቤተሰብ ልንልክልሽ ነው፣ ለቤተሰብ ልናሳይልሽ ነው፣ ቲክቶክ ላይ ሊለቀቅ ነው የሚል ማለት ነው። ከዛ ግን ዋነኛው ደግሞ እንደ ግዴታ ደግሞ የተደረገው ነገር ምንድነው? የሁሉ የራቁት ቪዲዮውን ሁሉንም ነገር ከያዙ በኋላ በቪዲዮ የኢሉሚናቲ አባል እንደሆነች፣ እዛ አባል ስትሆን ደግሞ እጅግ የበዙ ትርፎችን እንዳገኘች ራሷን በራሷ ቀርጻ እንድትልክላቸው ይህንን ካላደረገች ግን ቀጥታ እነዛ ወሲብ ስትፈጽም በድብቅ የቀረጽኋትን ቪዲዮዎችን ቀጥታ እንደሚለቁባት የመጨረሻው ቁርጥ ያለ ውሳኔ ነገሯት። እዚህ ውስጥ ደግሞ ግሩፕ ውስጥ ገንዘብ በተለያየ መልኩ ለማጭበርበራለች። የተለያየ የድለላ አማራጭ የሚያመጡላት ሰዎች አሉ። በጎን በኩል እንደዚህ እኮ ብትይ እንደዚህ ብታረጊ ምናምን የሚሏትም ሰዎች አሉ። እና የተለያዩ ሆነው ነው የሚያወሯት። የሚገርማቸው ነገር ስልክ እጅግ በጣም ብዙ ጊዜ መታየር ጀመርኳለች። እጅግ በጣም ብዙ ጊዜ ምን ኬት እንደማይመጡት አላውቅም። ቴሌግራም ላይ ሰላም እያሉ ያወሩኛለች። ቪዲዮን እንዲታየሽው እያሉ ነው ያወሩኛለች። እና በጣም ከፍተኛ የሆነ ጭንቀት ውስጥ ነው ያለችው። ኢንተርቪው ላድርግሽ ብያት ነበረ። አንዳንድ ነገሮችን ማስተካከል ስላለብኝ አሁን አንችልም የሚል ምን ላይ ሰጣኝ አለች። ነገር ግን ደግሞ አሁን በጣም እዛ አካባቢ ላይ ጭንቀት ውስጥ መሆኗን የሆዷ መግፋትን እያሳሰባት እንደሆነ ገንዘቧን ደግሞ እንዲመልሱላት፣ እነዚህ ሰዎች እጅግ በጣም ብዙ ገንዘብ ነው በተደጋጋሚ እያስፈራሩ የተቀበሏት፣ እጅግ በጣም ብዙ ገንዘብ። የሚገርማችሁ ነገር በዚህ ችግር ውስጥ ሆና የራሷን ገንዘብ የላትም ከሰው እየተበደረች አሁን ብድሬ ሁሉ ከፋለን ያለችው እና ሴት ነገረኝ። ከእሷ ጋር በጣም ብዙ ሴቶች ናቸው። በእንደዚህ አይነት መልኩ ከክፍለ ሀገር መጀመሪያ መነሻቸው አዲስ አበባ በነበረበት ሰዓት ላይ ከክፍለ ሀገር ተሰብስበው የመጡ ብዙ ናቸው እና አሁን ከፍተኛ ጭንቀት ውስጥ የከተታት በቪዲዮ ራስሽን ቀርጸሽ የኢሉሚናቲ አባል እንደሆንሽ የሚያሳይ ቪዲዮ ቀርጸሽ ላኪ የሚለው ጥያቄያቸው ነው። ይህንን የሚያደርጉት ምንድን ነው? እነሱ ሌሎች ሰዎች ማማለያ ትርፋም ማድረገናል። ትርፋም ስትነገኝ ተክለ ሰውነታቸው የሚያምር ሰውነት ሼፓቸው በጣም ተመርጦ ነው እነዚህ ሴቶች የሚሰበሰቡት ሲሰበሰቡ ማን ላንድ ወይ የሚለው ነገር ታይቶ ነውና አሁንም በዛ ተክለ ሰውነታችሁን በሚያሳይ መልኩ ቪዲዮ ቀርጻችሁ የሉና ያባል እንደነበራችሁ የሚገልጽ ቪዲዮ ቀርጻችሁ ላኩልን የሚል ነው። አንዳንድ ቪዲዮዎችንም እንደዚህ ብታዩ ውድ ቤተሰቦች በየተለያዩ ሳይቶች ላይ እንደዚህ አይነት ቪዲዮዎችን ብታዩ በእንደዚህ አይነት መልኩ ያለፉ ተገዶ የሰሩ ህይወቶች መሆናቸው ልትገነዘቡ እንጂ በእውነት በዛ ቤት ውስጥ ገብቶ ህይወቱ ያለፈለት ኖሮ አይደለም። ህይወታቸው የተመሰቃቀለ ከራሳቸው የሰውን ህይወት መመሰቃቀል ውስጥ የተጠመዱ ሰዎች የተሰባሰቡበት ህብረት ነው እና በእንደዚህ አይነት መልኩ ብዙ እህቶቻችን ህይወት እየተመሰቃቀለ ነው። ልጆች ያላችሁም እህቶች ያላችሁም፣ ግንዛቤ ማስጨበስ ማውራት፣ በግልጽ ማውራት መቻል ከነዚህ ክፉዎች ሴራ እህቶቻችንን መጠበቅ ያስችለናል እና ወደ ቤተሰቦች ባካችን ይበልጥ ልጆች አሏችሁ የልጆቻችሁን ውሎች፣ የሴት ልጆቻችሁን ውሎች፣ እንገቱም በአንድ ማታለያ ነው ወጥመድ ውስጥ የሚከቷቸው። ከዛ በኋላ እነሱ ከእናንተ ማውራት እናንተ የማይፈቅዱበት ከእናንተ የሚሸሹበት እንገቱም እነሱ ጋር ያለው ጉዳቸው ከእናንተ ጋር ካለው ነገር እጅግ በጣም አግስፎት እንዲመለከቱ ነው የሚያደርጓቸው እና ወደ ቤተሰብ ዞር ብሎ እንዳያዩ ሁሉን ነገሩ በእነሱ ትእዛዝ እንዲፈጽሙ ነው የሚያደርጓቸው። ሳይፈልጉም ወደ መንፈሳዊ ዓለም ግብር ውስጥ ነው የሚከቷቸው እና የሚገርማቸው ነገር መጀመሪያም የወሲባዊ ነገር ሲያሰሯቸው በነበረ ጊዜ አብዛኞቹ ስትነግረኝ በእድሜ የገፉ እንዲሁም ባለትዳር ይሆኑ። ይሄ እንግዲህ የጥልቁ ዓለም ፍቃድ፣ የጥልቁ ዓለም ሴራ ነው። ምክንያቱም ባለትዳሮች በእንደዚህ አይነት መልኩ የትዳር ግንኙነታቸውን እንዲፈተን በዝሙት በተለያየ መልኩ ወጣቶችን መልመሎ በማቅረብ የተከበረ ትዳርን እንዲፈርስ፣ ባለትዳሮች እንዲፈተኑ፣ ባለትዳሮች ወደዚህ ወጥመድ ውስጥ እንዲገቡ። የሚገርማቸው ነገር ቪዲዮን ይዘው የሚያስፈራሩት እነዚህን ሴቶች ብቻ አይደለም። በዛ ጊዜ የሚመጡ ባለ ሀብት ተብሎ የሚመጡ ከነዚህ ሴቶች ጋር ግንኙነት ሊፈጽሙ የሚመጡ ባለ ሀብትንን ተብሎ የሚመጡ ሰዎች ከፍሎ የሚመጡ ሰዎች ከዛ በኋላ ወጥ ውስጥ ናቸው። እነሱም ቪዲዮቸው አብሮ ስላለ ቪዲዮ እየፈላፈላቸው በተለያየ ጊዜ ገንዘብ እንዲልኩ በተለያየ ጊዜ ከተለያየ ሴት ጋር መተው ወሲብ እንዲፈጽሙ ገንዘብ ከፍለው ወሲብ እንዲፈጽሙ ግብር ነው ለሴጣኑ ዓለም የሚያደርጉት። ከነዚህ ሰዎች የሚወስዱትን የዘር ፍሬ የወንዶችን የዘር ፍሬ የሴቶችንም የዘር ፍሬ ለሴጣን ዓለም ግብር ነው የሚያስፈጽሙበት እና በእንደዚህ አይነት መልኩ ብዙ እህቶቻችንን እያታገሉ በስራ ፈጠራ በሚል ጠቀም ያለ ገንዘብ ህይወታችሁን የሚለው ገንዘብ ደግሞ ብዙ እህቶቻችንን ህይወት እያጨለሙ ነው። ሁላችንም አጽንኦት ሰተን ይህንን ጉዳይ ፊትለፊት ልንነጋገርበት ይገባል። እንግዲህ በዛሬው ዝግጅት እ ግንዛቤ ለማስጨበጥ ነው ወደ እናንተ የመጣሁት። በዘር ባሉ ነገሮች በዚህ ርዕሰ ጉዳይ ላይ ደግሞ ከዚህ በኋላ ተመልሰን እንመጣለን። አድምተን ልንሰራበት የሚገባ ጉዳይ ስለሆነ ከዚህ በኋላም ተመልሰን የምንመጣ ነው የሚሆነው። ስለነበራቸው ቆንት ቆይታ ወደ ቤተሰቦቼ እጅግ ደግ አመሰግናለሁ። በሌላ ዝግጅት በሌላ ማሳብ ደግሞ ተመልሼ መመጣ ነው የሚሆነው። ስለነበረን ቆይታ አመሰግናለሁ። በዚህ አጋጣሚም ደግሞ ለዚህ ዩቱብ ቻናል አዲስ የሆናችሁም ካላችሁ ሰብስክራይብ በማድረግ ቤተሰቡን አሳብ አስተያየቶቻችንን ኮመንት መስጫው ያስቆምጥልን። ስለነበረን ቆይታ አመሰግናል። ቆይ መልካም ጊዜ። Thank